ሰላም ጤና ይስጥልን። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡላችሁ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንውቃት የተሰኘውን መርሃ ግብራችንን ይዘን ተገኝተናል። ዛሬም እንደተለመደው ቤተክርስቲያን በመገኘት ህዝበ ክርስቲያኖችን ጥያቄዎችን እያቀረብን የምንገኝ ሲሆን፣ እናንተም የጥያቄዎችን መልሶች ኮሜንት ላይ እየሞከራችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ጊዜ። ሰላም፣ እንኳን አደረሰ። እንኳን አደረሰ። ጥያቄዎቼን ለመመለስ ፈቃደኛ ስለሆንክ ከልብ አመሰግናለሁ። የመጀመሪያው ጥያቄ ከቅዱሳን መካከል ርእሰ ባህታዊ ወይም የባህታውያን አለቃ ብለን የምንጠራው አባት ማን ይባላሉ? አቡነ ገብረ መንፈስ ቅዱስ ጻድቁ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ግብጽ። የአባታችን የአቡነ ገብረ መንፈስ ቅዱስ የእረፍት በዓላቸው መች ነው? በስንት ዓመታቸውስ አረፉ? በአምስት መቶ ስልሳ ሁለት ተሳሳያ 9 ዘጠኝ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ጋር ይከበራል። ነገር ግን የእርሳቸው ልደት የማይከበር ያው ጌታ በለጥ ስለሚል የጌታ ልደት ተከብሮ ስለሚውል ጻድቁ አባታችን ኢትዮጵያ ውስጥ የመሰረቱት ገዳም ማን በመባል ይታወቃል? ምድረከብድ ወይም ዝቋላ አቦ። ወደ ኢትዮጵያ ከተመለሱት ከተስዓቱ ቅዱሳን ወይም ከዘጠኙ ቅዱሳን ውስጥ እስኪ የምታውቃቸውን ዘርዝርልኝ። አቡነ ገብረ መንፈስ ቅዱስ፣ ጻድቁ አባታችን ተክለ ሃይማኖት፣ የኢትዮጵያ ብርሃን ታምረኛው ጻድቅ አቡነ ሐራ ድንግል። ከአስርቱ ትእዛዛት ውስጥ እስኪ የምታውቃቸውን ዘርዝርልኝ። አትግደል፣ አትስረቅ፣ አታመንዝር፣ በሀሰት አትመስክር። ባልንጀራን እንደ ራስህ ውደድ፣ ወንድምህን እንደ ራስህ ውደድ። ከጣና ገዳማት ውስጥ የምታውቃቸውን ዘዝድልኝ። ቅድስት ክርስቶስ ሰምራ፣ ጣና ቂርቆስ፣ ሪማ መድኃኔዓለም፣ ክቡራን ገብርኤል፣ ደቅ አርሴማ፣ ደቅ ቁስቋም፣ እነዚህ እነዚህን አውቃለሁ። በመጨረሻ እስኪ አንድ አቡነ ገብረ መንፈስ ቅዱስ መዝሙር ትንሽ አስታወሰ

በጣም አመሰግናለሁ። ከቅዱሳን መካከል ርዕሰ ባህታውያን ወይም የባህታውያን አለቃ የምንላቸው አባት ማን ይባላሉ? አቡነ ገብረ መንፈስ ቅዱስ። ጻድቁ አቡነ ገብረመንፈስ ቅዱስ የትውልድ ሀገራቸው የት ነው? ግብጽ። አቡነ ገብረ መንፈስ ቅዱስ በስንት አመታቸውስ አረፉ? በአምስት መቶ አምስት አመታቸው ምናምን። ኢትዮጵያ ውስጥ የመሰረቱት ገዳምስ ማን ይባላል? ከቅዱሳን መካከል ርዕሰ ባህታውያን ወይም የባህታውያን አለቃ ብለን የምንጠራው አባት ማን ይባላሉ? አቡነ ገብረ መንፈስ ቅዱስ። ጻድቁ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ኢትዮጵያ እንዳልሆነ ያውቃሉ። ግብጽ፣ ምናምን ከአስርቱ ትዕዛዛት ውስጥ እስኪ የምታውቃቸውን ዝርዝርልኝ። እናትና አባትህን አክብር፣ ከእኔ በቀር ሌላ አምላኮች አታምልክ፣ የአምላክህን ስም በከንቱ አትጥራ፣ አታመንዝር፣ አትስረቅ፣ በሀሰት አትመስክር፣ የባልንጀራህን ቤት አትመኝ። ከቅዱሳን መካከል ርዕሰ ባህታዊ ወይንም የባህታዊያን አለቃ የሚባሉት አባት ማን ይባላሉ? ወይም ስማቸው ማን ነው? አቡነ ገብረ መንፈስ ቅዱስ። ጻድቁ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ግብጽ። ባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ የመሰረቱት ገዳም አለ፣ ትልቅ ገዳም በእሳቸው የተሰየመ ያ ማን ይባላል? አላውቀው። ከአስሩ ትእዛዛት መካከል እስኪ የምታውቀውን ዘርዝርልኝ። አትስረቅ፣ አታመንዝር፣ በውሸት አትመስክር አትማል በባልንጀራ ላይ ክፉ አታድርግ። የሚ በዙሪያችን ካሉ ጣና ገዳማት ውስጥ እስኪ የምታውቃቸውን ትንሽ ዘርዝርልኝ። ጣና ገዳማት ጣና ቄርቆስ አለ፣ ደጋ እስጢፋኖስ፣ ደብረ ማርያም ዋካ። ብርሃን ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ መንፈሳዊ ይዘት ያላቸውን ፕሮግራሞች ያገኙ። ከቅዱሳን መካከል ርዕሰ ባህታዊ ወይንም የባህታዊያን አለቃ የሚባሉት አባት ማን ይባላሉ? ጻድቁ አቡነ ገብረ መንፈስ ቅዱስ። ጻድቁ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ወደ ኢትዮጵያ ከመጡት ከተሰዓቱ ቅዱሳን ከምንላቸው ወይም ከዘጠኙ ቅዱሳን ውስጥ የምታውቃቸው እስኪ ስም ካለ እስኪ ትንሽ ዘርዝርልኝ። አንድ ጻድቁ አቡነ ገብረ መንፈስ ቅዱስ አሉ። ከአስርቱ ትእዛዛት ውስጥ እስኪ የምታውቃቸውን ዘርዝርልኝ። የባለእንጀራህን ሚስት አትመኝ፣ አትስረቅ፣ አታመንዝር፣ አትግደል፣ በሀሰት አትመስክር። በዙሪያችን ካሉ ጣና ገዳማት ውስጥ እስኪ የምታውቃቸውን ዳጋ እስጢፋኖስ ከቅዱሳን መካከል ርዕሰ ባህታውያን ወይም የባህታውያን አለቃ ብለን የምንጠራቸው አባት ማን ይባላሉ አቡነ ገብረ መንፈስ ቅዱስ የጻድቁ የአቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው እውነት አላውቅም የአባታችን የአቡነ ገብረ መንፈስ ቅዱስ እረፍታቸው መች ነው በስንት ዓመታቸው ውስጥ አረፉ አይ ቲንክ ካልሳተት መጋቢት ውስጥ ነው መጋቢት አምስት ጻድቁ አባታችን ኢትዮጵያ ውስጥ መሰረቱት ገዳም ማን በመባል ይጠራል ወይም የት አካባቢ ይገኝ ይመስቸል ዝቋላ ነው። ከአስር ትእዛዛት ውስጥ እስኪ የምታውቂያቸውን ዘርዝርልኝ። አትስረቅ፣ አታመንዝር፣ ባለንጀራህ እንደራስ ውደድ። እዚህ ጣና ገዳማት ውስጥ ካሉ ገዳማት ውስጥ እስኪ የምታውቂያቸውን ዘርዝርልኝ። ጣና ቂርቆስ። ሌሎችን እንኳን አላውቅም። ዋካ ብርሃን ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ መንፈሳዊ ይዘት ያላቸውን ፕሮግራሞች ያገኙ። ከቅዱሳን መካከል ርዕሰ ባህታውያን ወይም የባህታውያን አለቃ ብለን የምንጠራቸው አባት ማን ይባላሉ? አቡነ ገብረ መንፈስ ቅዱስ። ጻድቋ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ግብጽ ይመስለኛል። ጻድቁ አባታችን ኢትዮጵያ ውስጥ የመሰረቱት ገዳም ምን በመባል ይጠራል? ከአስርቱ ትእዛዛት ውስጥ እስኪ የምታውቃቸውን ዘርዝርልኝ። ታላቀና ክብር ፈጽሞ አትማል፣ እናት አባትህን አክብር፣ በሀሰት አስመስክር፣ ባልንጀራ እንደ ራስ አድርገህ ውደድ። በዙሪያችን ካሉ ጣና ገዳማት ውስጥ እስኪ ምን ያክል ታውቃለህ? እስኪ የምታውቃቸውን ዘርዝርልኝ። ቅዱስ ክርስቶስ አምራ፣ ሬማ መድኃኔ ዓለም ቅዱስ ጭርቆስ። ከቅዱሳን መካከል ርዕሰ ባህታውያን ወይም የባህታውያን አለቃ ብለን የምንጠራቸው አባት ማን ይባላሉ? አቡነ ገብረ መንፈስ ቅዱስ። የጻድቁ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ግብጽ ውስጥ የጻድቁ አባታችን የእረፍታቸው መች ነው መጋቢት አምስት በስንት ዓመታቸው ሳረፉ በአምስት መቶ ስልሳ ሁለት በጣም በትክክል ተመልሷል ኢትዮጵያ ውስጥ የመሰረቱት ገዳምስ ማን በመባል ይታወቃል ዝቋላ እሺ በትክክል ተመልሷል አስርቱ ትእዛዛት ውስጥ እስኪ የምታውቃቸውን ዘርዝርልኝ አስርቱ ትእዛዛት ከኔ ከአምላክ ውጭ ሌላ አምላክ አታምልክ አትስረቅ አታመንዝር እናትና አባትና አክብር ጣና ገዳማት ውስጥ እስኪ የምታውቃቸውን ዘርዝርልኝ ምን ያክሉን ታውቃለህ? እስ ክቡራን ገብርኤል፣ ዳጋ እስጢፋኖስ፣ ደብረ ማርያም ደቃር፣ ሴማ፣ ቂርቆስ፣ ቅዱስ ያሬድ። እዛው በመጨረሻ አንድ አቡነ ገብረ መንፈስ ቅዱስን መዝሙር አስታውሰኝ ትንሽ እያዳመጥኩ ነበር። ጥያቄዎች ስለመለስ ከልብ አመሰግናለሁ። የጥያቄዎች የመልሶች ከቪዲዮ መጨረሻ ላይ በመምህራን መልስ ይሰጥባቸዋል። ዋካ ብርሃን ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ መንፈሳዊ ይዘት ያላቸውን ፕሮግራሞች ያገኙ። ውድ ተመልካቾቻችን ከዚህ በመቀጠል ወደ ጥያቄዎቻችን መልሶች እንሄዳለን። የጥያቄዎቻችንን መልሶች ሊመልሱልን መምህራችን መምህር ነብዩ ከአጠገባችን ይገኛሉ። ወደ እርሳቸውን ልሰዳችሁ። መምህራችን ጥያቄዎች ሊመልሱልኝ ፈቃደኛ ስለሆኑ ከልባ መሰግናለሁ። የመጀመሪያው ጥያቄ ወደ ኢትዮጵያ ከመጡ ተሰአቱ ቅዱሳን ወይንም ከዘጠኙ ቅዱሳን ውስጥ እስኪ ሊዘርዝሩልን። መልካም ሰላም እንዴት አላችሁ? የዋካ ብርሃን ሚዲያ ተከታታዮቻችን የመጀመሪያው ጥያቄ ወደ ኢትዮጵያ የመጡ ኢትዮጵያን የተጠለሉባት ከሀገራቸው ሀገር ቅድስት ስለሆነች ሀገረ እግዚአብሔር ስለሆነች በነበረባቸው በሃይማኖት ተጽዕኖ በልዩ ልዩ ምክንያት በፈቃደ እግዚአብሔር ምክንያት ወደ ኢትዮጵያ የመጡት ዘጠኙ ቅዱሳን የሚባሉትን የተወለዱበት ሀገራቸውን እና ኢትዮጵያ ውስጥ መጥተው የመሰረቱበትን ገዳም ያረፉበትን ባጭሩ ነግራቸዋለሁ። የመጀመሪያው አባሊቃኖስ ይባላሉ። የመጡበት ሀገር ቁስጥንጥንያ ነው። በሀገራችን የመሰረቱት ገዳም ደብረ ቆናጽል ነው የእረፍት ቀናቸው ደግሞ ህዳር 28 እንደሆነ ይነገራል ሁለተኛው አባረጋዊ ወይንም ዘሚካኤል ይባላሉ የመጡት እሳቸውም ቁስጥን ጥንያ ነው በሀገራችን የመሰረቱት ገዳም ደብረ ዳሞ ነው በዘንዶ ጀርባ ላይ ተራራን የወጡት ማለት ነው የተሰወሩበት ቀን ካልሞቱ ስውራን ከሚባሉት ቅዱሳን መካከል አንዱ ናቸው ጥቅምት 14 ቀን የተሰወሩት ሶስተኛው አባገሪማ ወይንም ይስሐቅ ይባላሉ እሳቸውም ሀገራቸው ቁስንጥንያ ነው። በሀገራችን የመሰረቱት ገዳም ደብረ መደራ ይባላል። የተሰወሩበትም ሰኔ 17 ቀን ነው። አራተኛው አባ ይማታ ናቸው። እሳቸውም ቁስንጥንያ ነው የመጡት። ሀገራችን ከመሰረቱት ገዳም ገላልታ ይባላል። እረፍታቸው ጥቅምት 28 ነው። አምስተኛው አባ ጽህማ ይባላሉ። የመጡት አንጾኪያ ነው ሀገራችን ውስጥ የመሰረቱት ገዳም ጼዴንያ ይባላል። እረፍታቸው ጥር 16 ቀን ነው። ስድስተኛው አባ ጉባ ይባላሉ ኬልቀያን የመጡት ገላልታያ የሚባል ገዳም ሀገራችን መስርተዋል። ያረፉት ግንቦት 29 ቀን ነው። ሰባተኛው አባ ጳንጤሌዮን ይባላሉ የመጡት ቆስንጥንያ ነው። በሀገራችን መካነ ሰማዕት አክሱም አካባቢ ገዳም መስርተዋል። ያረፉት ጥቅምት ስድስት እንደሆነ ይነገራል። ስምንተኛው አባ አፍጼ ናቸው። የመጡት ትንሿ እስያ ውስጥ ነው። ኢትዮጵያ ውስጥ ይሃ የተሰኘ ገዳም መስርተዋል። ያረፉት ግንቦት 29 ቀን ነው። ዘጠነኛው እና የመጨረሻው አባ ሌፍ ይባላሉ። ቂሳርያን የመጡት ደብረ ሃሌሉያ የተሰኘ ገዳም በኢትዮጵያ ውስጥ መስርተዋል። ያረፉትም መጋቢት 11 እንደሆነ ይነገራል። ከብዙ በጥቂቱ ይህን ይመስላል። እሺ፣ መምህራችን ቃለ ሕይወትን ያሰማልን። ቀጣዩ ጥያቄ ከቅዱሳን መካከል ርዕሰ ባህታውያን ወይንም የባህታውያን አለቃ ብለን የምንጠራቸው አባት ማን ይባላሉ? ርዕሰ ባህታውያን የሚባሉት ታላቁ ጻድቅ ምድራዊ መላክ እያለን የምንጠራቸው በብህትውናቸው መላእክት ክንፋቸውን ጋርደዋቸው ዝናብ እንዳይመታቸው እኔ እኔ ልጋርዳቸው እያሉ ሲሻኩቱባቸው የነበሩት በምድር ላይ ያሉ እንደተወለዱት እህል ያልቀመሱት ስብዓት ለአብ ስብዓት ለወድ ስብዓት ለመንፈስ ቅዱስ እያሉ ያመሰገኑ ምድራዊ ምግብን ያልበሉ ከምድራዊ ልብስን ያልለበሱ ፀጉር ልብስ የነበራቸው ምድራዊ መላክ ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ርዕሰ ባህታውያን የሚባሉ እሳቸው ናቸው። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ተወልደው ያደጉት ግብፅ ነው። በኋላ ግን በእግዚአብሔር ፈቃድ ወደ ኢትዮጵያ መጥተዋል። እንደውም በብዙ ታሪክ ይነገራል። ወደ ኢትዮጵያ ሲመጡ ሲያዩቸው መላክ የመሰለ ፀጉር የለበሱ ግን ከሰው የተለዩ በመሆናቸው አድናቂዎች በተለይ ወደ ወሎ አካባቢ አቦ ይሄ ሰው ነው ወይስ መላክ የሚል አድናቆት ተሰጧቸው። አቦ የሚለው ቃል አቦ ተብሎ እንደሚነገርም እግረ መንገዱን ይነገራል። ትውልድ ሀገራቸው ግብፅ ነው። ኢትዮጵያ ውስጥ መጥተው ኢትዮጵያን ካልማርክልኝ ብለው ተዘቅዝቀው ለብዙ ዓመት የጸለዩ ኢትዮጵያን ካልማርክልኝ ብለው ባህር ውስጥ የገቡ እግራቸው ወደላይ ላይ አንገታቸው ወደ ታች ሆነው ለብዙ መከራን የከፈሉት ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው ግብፅ ነው። ቃለ ሕይወት ያሰማልን። ቀጣዩ ጥያቄ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የእረፍታቸው መች ነው? በስንት ዓመታቸው ውስጥ አረፉ? ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ታህሳስ 29 ተወለዱ። መጋቢት አምስት በ562 ዓመተ ምህረት አረፉ ባለረፍታቸው መጋቢት አምስት ነው እሺ መምህራችን ቃላቱን ያሰማልን ቀጣዩ ጥያቄ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ የመሰረቱት ገዳም ምን በመባል ይታወቃል ብዙ ስራን የሰሩበት ግል ትሩፋት ያደረጉበት ብዙ ገዳም ስልሳ ናብርት ነብርና ነበሳ የእግራቸውን ትቢያ እየላሰባት እየተከተላቸው ብዙዎች ቅዱሳንን ያገለገሉበት ብዙ ገዳማትን መስርተዋል። ዋናው የሚታወቅ ግን በምራቃቸው በተለይ በፈለቀው ጸበል ሙታን ከመቃብር የተነሱበት፣ ህሙማን ከደውያ የነጹበት፣ ብዙ ገቢረ ተአምራት የሚፈጸምበት ዝቋላ አቡነ ገብረ መንፈስ ቅዱስ ሰይጣን በየቀኑ ሲዋጋቸው ስለነበረ ተራራው ተንዶ ይህማ ዝቅ ብሎ ቆላ ነው በመባል ዝቋላ አቡነ ገብረ መንፈስ ቅዱስ ዛሬም ድረስ የብዙ ቅዱሳን የስውራን መኖሪያ የሆነ በሳቸው ቃል ኪዳን አምነው በገዳማቸው ዙሪያ የሚኖሩ መናንያን ያሉበት ዛሬም ህያው ምስክር ሆኖ የሚኖረው ትልቁ ገዳማቸው ዝቋላ አቡነ ገብረ መንፈስ ቅዱስ ነው። እሺ መምህር፣ ቃልዎትን ያሰማልን። አስርቱ ትእዛዛት የሚባሉትን እስኪ ዘርዝሩልኝ። አስርቱ ትእዛዛት የሚባሉት እንግዲህ እኒህ ትእዛዛት የሰው ልጅ የመጀመሪያው ህግ የህሊና ህግ ይባላል። ህገ ልቡና ማለት ነው። ከህሊና ህግ ወደ ህገ ኦሪት መጣ። ህገ ኦሪት ደግሞ በሲና ለሙሴ በሁለት የድንጋይ ጽላቶች ተሰጡት። በአንደኛው በኩል ፍቅረ እግዚአብሔር፣ ሁለተኛው በኩል ፍቅረ ቢጽ ማለት ነው ፍቅረ እግዚአብሔርና ፍቅረ ቢጽ ያሉበት አጠቃላይ አስር ናቸው። ከህግ ከልቦና ህግ ወደ መጽሐፍ ህግ ሲመጣ ይሄ ህግ ተሰጠው። እነዚህ መካከል የመጀመሪያው ከእኔ በቀር ሌላ አምላክ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ ሶስተኛው የሰንበትን ቀን ትቀድሰው ዘንድ አስብ የሚለው ነው። አራተኛ አባትና እናትን አክብር፣ አምስተኛ አትግደል፣ ስድስተኛ አታመንዝር፣ ሰባተኛ አትስርቅ፣ ስምንተኛ በሐሰት አትመስክር ዘጠነኛ የባለንጀራህን ገንዘብ አትመኝ፣ አስረኛ ባለንጀራህን እንደ ራስ ውደድ የተሰኙ ናቸው። በአዲስ ኪዳን ግን ክብር ምስጋና የደረሰውና ክብር አምላካችን እኒህን ህጎች ይበልጥ አጽንቷቸው ስድስቱን ህግጋተ ወንጌል ጨምረዋል ማለት ነው። ከኦሪት የተረፈውን የነበሩትን ህግጋት አጥብቋቸው ከፍ አድርጓቸው ተሰጥቶናል። እነሱን ከህግጋት ላይም ተጨምረዋል ማለት ነው። እሺ መምህራችን ቃለቤትን ያሰማለን። የመጨረሻው ጥያቄ የሚሆነው በዙሪያችን ወይም በአካባቢያችን ከሚገኙ ጣና ገዳማት ውስጥ እስኪ ከብዙ በጥቂቱ ትንሽ ቢዘረዝሩልኝ። መልካም ጣና ገዳማት በተለይ ከዚህ ከባህር ዳር ዙሪያ ውጭ ያለ ሰው ወደ ባህር ዳር ሲመጣ እኔን ጣና ገዳማት ያያል። ገሚሱ ከመሃል ከተማ መሃል ባህሩ አካባቢ ይገኛል። ደሴቶች ማለት ነው። ገሚሱ ለምሳሌ ከባህሩ ደንበር ሆኖን የምናገኛቸው አሉ። በባህሩ ዙሪያ በጣና ባህር ዙሪያ የሚገኙ ገዳማት አሉ። ደሴት አለ። ከባህሩ ዙሪያ የሚገኙ ገዳማት አለ እና ሁሉንም አካቶ የያዘው እጅግ ብዙ ነው። ጎጃምና ጎንደርን አካቶ ስለያዘ እዚህ ባህር ዳር ብትዱ በዛ በጎርጎራ ይወጣል። በታች በቁንዝ ላይ ይሄዳል በጎን ደግሞ በፎገራ ነው የሚወጣው፣ እና አካቶ የያዘው ሰፊ ስለሆነ ብዙሮ ያሉት ብዙ ናቸው። በጥቂቱን ለመናገር ያክል በተለይ በባህር ዳር ቅርብ የሆኑት የጣና ገዳማት ከመጀመሪያው ስንጀምር ደብረ ማርያም አለ፣ ክቡራን ገብርኤል አለ፣ እንጦንስ ኢየሱስ፣ ወደ ዘጌ ገዳማት ስንድ ኦራ ኪዳነ ምህረት፣ መሃል ዘጌ ጊዮርጊስ፣ አቡነ በትረ ማርያም አለ፣ ቅዱስ ሩፋኤል፣ ተክለ ሃይማኖት አለ። ከመሀል ወደ ደሴቶች ስንሄድ ጣና ቂርቆስ፣ ቅዱስ ያሬድ፣ ክርስቶስ ሰምራ ወደ አሁንም ከደሴቶች መካከል ስንሄድ ናርጋ ስላሴ፣ ደቃር ሴማ ወደ ትልቁ ገዳም የምንለው ደግሞ ዳጋ ስጢፋኖስ አለ። በጎርጎር አካባቢ ስንሄድ ማንንዳባ አቡነ ያሳይ፣ አንጋራ ተክለ ሃይማኖት፣ ብርጊዳ ኪዳነ ምረት፣ ደብረሲና ማርያም እና የመሳሰሉት ገዳማት አሉ። እጅግ ብዙ ስለሆኑ እነ ምጽሌ ፋሲለደስ ያልጠራዋቸው ብዙዎች ናቸው። እኒህን እና መሰሎቹን ጣና ገዳማት አቅፎ ይዘዋል ማለት ነው። እሺ መምህራችን፣ ቃልቤትን ያሰማልን ጥያቄዎችን ከበቂ ማብራሪያ ጋር መልሰውልኛል። እግዚአብሔር አክብርልኝ። በጣም እናመሰግናለን። ውድ ተመልካቾቻችን፣ ለጥያቄዎቻችን ከበቂ በላይ መልስ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።